የዛሬ የሆንሽው ነገር ሁሉ ሰዎች ሊያረግሻቸው ነገሮች ናቸው። ባይዘው ወይ ፊትሽ ሲሸፈን ታምሪያለሽ፣ ሀቢባዬ። በእውነት ፊቷ ሲሸፈን ቆንጅዬ ናት። እና ለማንኛውም ጓደኛ ጋር ዛሬ ቴክስት ላረግላት ነበር፣ ግን እምባሽ፣ አለቃቀስሽ አላረካኝም። በደንብ ግን ካለቀሽ ቴክስት አረግላት እና አስፈታሻለሁ እግዚአብሔርን። ካለበዚያ ግን ይሄንን ማስክ ስታወጪ ካየው ከነገና ባን ይደረጋል። አካውንት አለቀ ዳሰት በቀሌ እግዚአብሔር ነው ሽናቱ ግን ምድር ላይ ዘራሻት ምድር ቲክቶክ ላይ ዘራሻት ቲክቶክ ላይ ነው የምታስጃት ወይ አይዞሽ፣ አይዞሽ፣ አይዞሽ፣ አይዞሽ። ሸቅለሻል ቢያንስ እንኳን እኔ እኮ አልሸቀልኩም። ልጆቼን አሰድበሽ እኮ ሀቡነት እኔ አልሸቀልኩም፣ አልሸቀልኩም። እኔ እኮ እግዚአብሔርም ልጆቼ አሰድበሽ አልሸቀልኩም። እኔ ለአንቺ ግን አንበሳ ይወርድልሻል። ልጆቼ ሳይመን ተሰደበ። ሳይመን እግዚአብሔር ፍራይ ጎይ ነው ወይ ወይ ስቲ ግፍት ይወርድልሽ። እግዚአብሔርን አስፈራራች። እግዚአብሔር ደግሞ በሰማይ በዙፋኑ ላይ ሆኖ ኦ ማይ ጋድ አለ። ልቡን እንደዚህ ይዞ ብታይ የበራድ ኮ አንቺ የሚሞቱ ህጻናቶች እኮ አሉ። ቀበጥ፣ አንቺ የሚሞቱ ህጻናቶች እኮ አሉ። የሚራቡ ህጻናቶች አሉ። የሚታረዙ አሉ። በስንት በሽታ፣ በካንሰር፣ በስንት ህመም ውስጥ የሚሰቃዩ ህጻናቶች እያሉ የአንቺ ልጆች ምንድን አንቺ ዲቃሎች ተሰደቡ አልተሰደቡ ማለት ምን አባሽ? የምታካብጁ የአንቺ የእሷ እዛ ዓረብ አገር ስትኖር እኮ ምናልባት የነሱ ኑሮ የምትኖረው እየመሰላት ነው። ኑሮ ኑሮሽ

እንትዲህ የሶስት ዶላር የመሳም ግፍት ሲሰጥ ማትልና እግዚአብሔር ፍሬድ እግዚአብሔር ስሚ ባረን ትራምፕ ተሰድቧል ባረን ትራምፕ ባረን ትራምፕ ማለት ነው በነገሮች ላይ በተራ ቲክቶከሮች ሳይሆን በሚዲያ ቡሊን የተደረገው በሚዲያ አውታሮች ፌመስ ሰዎች ምናምን ነው ቡሊ ያደረጉት ባረን ትራምፕ ዶናልድ ትራምፕ ወንዱ ልጁ ማለት ነው። ግን ትራምፕ መጥቶ አልለቀሰም እናቱ አላለቀሰም። ቀላል ተሸቀለ እንዴ ልጆቿን አስና እንጥፋ ልጆቿን ቁጭ ቁጭ እዚህ ጋር ቁጭ በል ምስኪን መሰል ምናምን ብላ ነው ያ ኩራኬ ኩራኬ። ሚስቱ ሞታ ሱቅ አይዘጋም

ህሊናው ካለ ይመችሽ። ሳይመን ሳይመን እዬ ተሰደበብኝ። ታቷን ደሞ ታሳያለች እንጂ ሁላችሁ። ሳይመን ተሰደበ። ኧረ በእናትሽ ትሰራ፣ እኛ ምን አገባን? ግን ልጁ ሲያሳዝን ቀላል ያሳዝናል። እኔ ይሸቀልበታል፣ ስራ ላይ እኮ ነው ሳይመን። እኮ ዛሬ ስራ ነው የዋለው። ሳይመን እና ማናት ኑኑ ነው ስሙ። ተንጣለች ቆንጆ በነገሮች ላይ የሴት ልጅሽን ጥርስ ቦርሺ። ሐቢባ አሁን አንቺ ፎከስ የምታረጊው የልጆችሽ መሰደብ ነው አይደለ? እኔ ደግሞ ጤናቸው ያሰጋኛል። ጥርሳቸውን ቦርሺ። ኢት ቴክስ 5 ሚኒትስ። ስለ ደፈርሻው ታሪክ አንድ ሰዓት ሁለት ሰዓት ቁጭ ብለሻ ብለሽ ትሰሚ የለ? የሴት ልጅሽን ጥርስ ቦርሺ። ጥርሷ አፏ ውስጥ አልቋል። ቦርሺ አለቀ። ያ ማለት የበሰበሰ ዝናብ አይፈራም። ባለጌ ሐቢባ በጣም በጣም ባለጌ ናት፣ በምንጊዜዋ እውነት እኮ ነው። በምንጊዜዋ ከዛም በኋላ የምታበላቸው ሩስ በዮገርት። አይ ኖ ኤጁ ምንት ነው ግን ላይክ ፒኪ ተርም ሊሆን ይችላሉ። ግን በስነ ስርዓትም ልጆችሽ ምግባቢ እናቱ ኖ ታይም። እነ ደቨርሻውስ ምን ይሰራሉ? ያስረግዛሉ ጥቀትን አቦ ሰም ትጥላለች ይህንትና ነው እያለች ማለት ነው። እግዚአብሔር ደስቶ ፊንገር ካውካተር ብላ ማለት ነው። የበታሽ አይበስ ላይ ያለች እና እሄን ነው ማለት ማነሽ እና ያንቺ ልጅ ያንቺ ልጆች ማለት ያንቺ ዲቃሎች። አረኮ ማሮች፣ አረ በእናትሽ አስተያት የዚህ ዲቃሎች ክብር ከሚራቡ ህጻናቶች ክብር አይበልጥም። ከሚሞቱ ህጻናቶች ክብር አይበልጥም። ከሚታረዙ ከሚታመሙ ህፃናቶች ክብር አይበልጥም። በብዙ ስትራግል ውስጥ ካሉ ህፃናቶች ክብር አይበልጥም። ስለዚህ ሚሞት ሰው እያለ ሚሞት ህፃናቶች እያሉ ሚራቡ ህፃናቶች እያሉ ልጄ ተሰደበ ብሎ ቲክቶክ አጀንዳ አድርጎ ማልቀሱ ራሱ አይዶን ገርድ ሌብነትሽን ነው የሚያሳየኝ፣ ራስ ወዳድነትሽን። ሰው እንዴት በልጆቹ ይሸሸጋል በልጆች ስር ተሸሽገሽ ልጆችሽን አውጥተሽ በደንብ አታክ እንዲደረጉ እያረግሽ ነው። ለማንኛውም ለቲክቶክ ሆይም ብለሽ ልጅሽን ዶንቆሮ ብለሽ መስደብ የጀመርሽው አንቺ ራስሽ ነሽ፣ አንቺ ራስሽ ነሽ። አቢባ ራስሽ ልጅሽን ዶንቆሮ ብለሽ ለተዳዳቢ ሰጠሽ አሳልፈሽ፣ ሄዱበት። ለዚህ ተከሳሽ ማን ነው? ራስሽ ልጅሽን ማን ዶንቆሮ ባያልሽ? ሌባ፣ ውሸታም፣ አደገኛ ሴት በልጆቿ የምትጠቀም ቆሻሻ። እኔ በጣም ነው የምጠላሽ። አይ በጣም ነው የምጠላት፣ በጣም ነው የምጠላት። እኔ ያረግሽኝን ነገር መቼም አረሰው። በጣም ባለጌ ሴት ነሽ፣ ባለጌ ሴት። እዚህ አፕሌ ደግሞ እስት አደገኛ ሴት አንቺ ነሽ። እግዚአብሔር ሀቢባ ናት አደገኛ ሴት፣ አደገኛ ሴት። ህጻናትን እየተጠቀመች ሰውን አታክ የምታረግ አናደደኝ። በጣም በጣም በጣም ነው የምናደደው። ለማንኛውም ዛሬ ሀቄ ወጥቶልኛል። አያም ፍሪ ልጅን እኔ አልሰደብኩም። ለመጀመሪያ ጊዜ ልጅ የተሰደበብኝ ብለች ነው ዛሬ የሸቀልሽባቸው በልጆችሽ። ስለዚህ እኔ አልሰደብኩም ማለት ነው። ዛሬ ነፃ ወጥቻለሁ፣ ሀቄም ወጥቶልኛል። ቴንክ ዩ ቴንክ ዩ